ምንም እንዲ እንዲ ተራግፍ ምን እነግራለሁ? ይሄን ማታ ማታ ሴድ እኮ እንዲያ እያልኩ ነው የምሄደው እዛ ጋር፣ ማታ ማታ ሴድ እንዲያ እያልኩ ነው የምሄደው። ታክሲው ምኑ ከገባ በኋላ ነው የምትወጪው? ምንም ይሄ ምንም ይሄ የሚል ነገር የለውም። ፊልም ውስጥ ያላችሁ እንደሆነ ለሱም አትቸኩሉ፣ ትፈጥናላችሁ። እንደውም የእናንተ ጊዜ ጥሩ ነው። ቀኑም ሙሉ ኢትዮጵያ ቴሌቪዥን ተገትረን ማታ እንሄድ ነበር። ካልቸኮላችሁ፣ ፊልሙ ብዙ ያደርሳል፣ ለብዙም ነገር ይዳርጋል፣ ብዙ ሰው ታውቃላችሁ። ሰው በራሱ ገንዘብ ነው የማተምኑት፣ በራሱ ገንዘብ ነው የማተምኑት። ያን ያል ሰው ማግኘት በራሱ ትልቅ ነገር ነው እና ፊልሙ ዋጋ አለው በዋጋ ደረጃ በደስታ ደረጃ ካላችሁ ስቴጁ ደስ ይላል። ሌላ ገቢ ቢኖረኝ ኖሮ ስቴጅ እሰራ ነበር።